አማራ ክልል በርካታ የቱሪስት መዳረሻ ቦታዎች ካሉባቸው አካባቢዎች መካከል አንዱ ነው። የጀልባ ባለንብረቶችን ጨምሮ በርካታ ዜጎች የኢኮኖሚ መተዳደሪያቸውን በቱሪዝሙ ዘርፍ አድርገዋል። ነገር ግን ከኮቪድ-19 ወረርሽኝ ጀምሮ ከዛም የተፈጠሩ የጸጥታ ችግሮች በቱሪዝሙ ዘርፍ ስብራት እያስከተሉ መሆናቸው በተለያዩ አጋጣሚዎች እየተገለጸ ይገኛል። ለመሆኑ ባለፉት ዓመታት የቱሪዝሙ እንቅስቃሴ በባህር ዳር ከተማ ምን ይመስላል አሁናዊ በተለይም ደግሞ በክልሉ የተገኘውን አንጻራዊ ሰላም በመጠቀምስ የታየው ለውጥና የታዩ መሻሻሎች ምን ይመስላል ይወጣሉ የሚለውን ከተለያዩ የጀልባ ባለንብረቶች ጋር ቆይታ የምናደርግ ይሆናል። ሰላምና የጸጥታ ሁኔታ ጋርም ተያይዘው ያሉ ችግሮች አሁንስ ደግሞ ያለው አንጻር ሰላም መቀዛቀዙን ሁኔታም አይተሃል፣ እንዲሁም ደግሞ ጥሩ ሁኔታ የነበረበትንም አይተሃል ብዬ አስባለሁ ና እኔ የጀመርኩበት ሰዓት በሁለት ሺ ላይ ነው የጀመርኩት ምክንያቱም በዛን ጊዜ ሁሉ ነገር አልገባልጋ የነበረበት ሰዓት ነው እና የቱሪስት ፍሰት አሁን የለም ማለት ይቻላል። ከሀገር ውስጥም ሆነ የውጭ ዜጎች ምንም አይነት እንቅስቃሴ የማያደርጉበት ሰዓት ነው። አሁን ለምሳሌ ከኮቪድ በፊት የነበረው ከ2012 ወደዛ ያለው በጣም በቀን እስከ 15 እስከ 16 ከጠዋት የሚወጣ ጀልባን የነበረ ከሰዓትም እንደዚሁ ይወጣል። ከዛ ወደዚህ ያለው ደግሞ እየቀነሰ በስቴፕ የሄደበት የሚፈጥረው ነገር ምንድን ነው? አሁን እንደ ግል ህይወት ህይወቱ መምራት አለ፣ ቤተሰብ ማስተዳደር አለበት። ስር ከሱ አኳያ ስንት ቤተሰብ እንደምታስተዳድርበት አስተዳደርበት ብትገልጽልንስ። ማጆሪቲው አሁን ካፒቴንም ሆነ ባለሀብት ልጅ ያለው ትዳር ያለው ነው። ብዙ አሁን የቤት ክራይ ያለበት ሰው ነው፣ ተከራይቶ የሚኖር አከራይቶ እንኳን የሚኖር የለም። ልጆች በግል ትምህርት የት የእለት ከእለት ኑሯቸውን ራሱ ራን ማድረግ ሁሉ መቼ ያልቻሉ ሰዎች አሉ። እና በጣም ሰላም ለእኛ ትልቅ ዋጋ አለው። አሁንም እግዚአብሔር ደጋግሞ ጨማምሮ ሰላሙን ያምጣልን ብዬ አስባለሁ። ይኸውን በተመለከተም ከጣና ሀይቅ የጀልባ ባለ ንብረቶች ማህበር ሊቀመንበር ከሆኑት ጋርም በዚሁ ዙሪያ ቆይታ የምናደርግ ይሆናል። ተከተሉ። ሰላም አባ ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። ሁኔታም ያው የቱሪስቱን ዘርፍ እንደሚጎዳው ይታወቃል። እና የአንጻራዊ ሰላም ከመጣ በኋላ ያለው እንቅስቃሴ የተሻለ ነገር ካለውም እስኪ ስራ ውስጥ እንዲሁ ምን ይመስላል? ብዙዎች መታደሪያችሁ በዚህ እንደሆናችሁ መጠን እስኪ ስለሱና የሰላም እጦቱ ከሰሜን ጦርነቱ፣ አሁን ካለው ደግሞ የሰላም እጦት ጭምር ሰዎቹ ወደ ባህር ዳር እየመጡ የጎበኙም አይደለም። በዚህ ምክንያት ከስራ ውጭ የሆንበት አጋጣሚ አለ። አሁን ግን ትንሽ ትንሽ በሚባል ሁኔታ የአካባቢው ማህበረሰብም እያየ እዚህ ኮሪደር ልማት ጋር ተያይዞ ሰው ጣናን እንደ አዲስ የሆነበት ሁኔታ ስላለ ከሩቅ መጣ የማይባል እንግዳ ባይሆንም የአካባቢው ሰው ትንሽ ትንሽ ጀልባ እንቅስቃሴ ጀምረዋል ማለት ነው። እዚህ ጋር ደግሞ አሉ የመተዳደሪያቸውን ፎቶ በማንሳት ህይወታቸውን የሚያስተዳድሩ ከእነሱ አንጻርስ በተለይ ይህ የተቀዛቀዘው የቱሪዝም ዝም ዘርፍ ምን አይነት ተጽዕኖዎችን አሳድሯል? እንጠይቃቸዋለን ክልሉ ባለው እርስ በርስ ባለመግባባት በግጨቱ አንጻር ያው ቱሪዝም ፍሰቱ ያው ያን ያክል አይደለ ተጠበቀ አይደለም። በክልሉ ለአመታት ተቀዛቅዞ የቆየውን የቱሪዝም ዘርፍ ለማነቃቃት የአማራ ክልል ባህልና ቱሪዝም ቢሮ ምን ምን ተግባራትን እያከናወነ ይገኛል? እንጠይቅበታለን። የፕሮሞሽን ፓኬጆቻችን ቀርጸናል። እነዚህን ከተለያዩ ባለድርሻ አካላት ከቱሪዝም ሚኒስቴር ጋርም በመቀናጀት የማስተዋወቅ ስራዎችን በስፋት እንሰራለን። ይሄ የማስተዋወቅ ስራችን ምንን ይጨምራል? ሰላሙንም ይጨምራል ማለት ነው። ጀምረናል።